የኢትዮጵያ ንግድ ባንክ መቄዶንያ እያካሄደ ላለው የገንዘብ ማሰባሰቢያ ፕሮግራም ከ30 ሚሊዮን ብር በላይ ለገሰ። ከ30 ሚሊዮን ብር ውስጥ 18 ሚሊዮን የሚሆነው ከባንኩ ሠራተኞች የተዋጣ ሲሆን፣ ቀሪው 12 ሚሊዮን የሚሆነው ደግሞ ከተቋሙ የተሰጠ ነው። እሁድ ምሽት የካቲት 30 2017 ዓ ም የገቢ ማሰባሰቢያ መርሃ ግብሩ 30ኛ ቀን ላይ በመገኘት ነው የባንኩ ፕሬዝዳንት አቶ አቤ ሳኖ የተመራው የኢትዮጵያ ንግድ ባንክ ከፍተኛ የማኔጅመንት አባላት በአካል በመገኘት ልገሳውን የሰጠው። በርክክብ ስነ ስርዓቱ ላይ የባንኩ ፕሬዚዳንት አቶ አቤ ሳኖ እንዳሉት መቄዶንያ የአረጋና የአእምሮ ሕሙማን መርጃ ማዕከል ድጋፍ ለሚፈልጉ ማንኛውም ኢትዮጵያዊ ያለ ልዩነት እገዛ እያደረገ በመሆኑ ሊበረታታ ይገባዋል ነው ያሉት። እዛ ጣቢያው ስንሄድ የሰው ልጅ ሆነው እርዳታ የሚያስፈልጋቸው ረጂ የሌላቸው ሁሉ አሉ፣ ሕፃናትም ስላሉ ማለት ነው። ሃይማኖት አይለይም፣ ዘር አይለይም። ለማየት በጣም ይከብዳል። ምንም ምርጫ የሌለው ድጋፍ ፈላጊ ሰው መሆን በቂ ነው ያሉ ነው ይመስለኝ። እናም ይህንን ማዕከል በአካል ተገኝቶ መጎብኘት ብሎም ካለን በማካፈል ማገዝ የሁሉም ኢትዮጵያን ኃላፊነት ሊሆን ይገባል የአቶ አቢሳኖ መልእክት ነበር። የሁላችንንም ችግር የተሸከመ ስለሆነ ችግሩ ወደ እኛ እንዳይወድቅ ከራሳችን ለመከላከል መቄዶንያን ማገዝ አለብን። ለዚህ ነው የኢትዮጵያ ንግድ ባንክ ድጋፍ የሚያደርገው። የኢትዮጵያ ንግድ ባንክ እንደ ተቋምና ከሠራተኞች በተለያየ ጊዜ በማሰባሰብ የዛሬውን ጨምሮ በድምሩ 235 ሚሊዮን ብር እገዛ ማድረጉ በዚሁ ጊዜ የተገለጸ ሲሆን የመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል ክቡር ዶክተር ቢንያም በለጠም ባንኩ በየጊዜው እያደረገ ላለው ድጋፍ አመስግኗል። ሌሎች ተቋማትም የባንኩን አርአያነት እንዲከተሉ በመጠየቅ ከአምስት ብር ጀምሮ አዋታችኋል ሁላችሁንም በኢትዮጵያ ውስጥ ያላችሁ እንግዲህ የኢትዮጵያ ንግድ ባንኮች ይህ መልእክት የምትሰሙ መቄዶኒያ በሚረዳቸው ከ8000 ሰዎች በላይ እጅግ እጅግ አድርጌ አመሰግናለሁ። አሁን የንማውረው እንግዲህ ምንድን ነው የንግድ ባንክን አርያነት ተከትላችሁ እንድታግዙ ነው። በሰላሳኛው ቀን 30 ሚሊየን ብር ከኢትዮጵያ ንግድ ባንክ የተበረከተለት የመቄዶንያ የገቢ ማሰባሰቢያ መርሃ ግብርም በዚሁ ቀን ከ700 ሚሊየን ብር በላይ ማሰባሰብ መቻሉን ይፋ አድርጓል። ለዚህም የገባይ አሰባሳቢው አስተባባሪ ጋዜጠኛ ሰይፍ ፋንታውን የኢትዮጵያ ንግድ ባንክን በይፋ አመስግኗል። እድሜ ለኢትዮጵያ ንግድ ባንክ እናንተ እዚህ ህንፃ ላይ ስትደርሱ አጠቃላይ በአንድ ወር ውስጥ የሰበሰብነው ገንዘብ ሰባት መቶ ሚሊዮን ገበት። የኢትዮጵያ ንግድ ባንክ ቤተሰብ መሆን በተዘዋዋሪ ለራስ እንደማስቀመጥና መቄዶንያ ማገዝ ማለት የራስን ቤት እንደ መስራት ነው። የዚህ ደግሞ ሁሌም አጋር ስለሆነ በኢትዮጵያ ንግድ ባንክ እንኮራለን፣ እንተማመናለን፣ እናመሰግናለን።